ሰው እንዴት እርግማን ይወልዳል? አንቺ ለኔ እርግማን ነሽ። አንተ ልክ ገነት የምትለው ነገር እውነቷ እቺ ልጅ ከመጣች ጀምሮ ህይወትን መቀየር ነው ተሰማህ። ስለዚህ እኔ አልጠልታኛል ማለት ነው። ከዚህ በላይ ጠልቼሻል። አንቺ በፍጹም የኔ ልጅ ልትሆን። ያቺ ግን ደግሞ ደጋግሞ ይቅርታ ጠይቃታለህ። ልክ እንደ አሁን ደረቅ ጤናት። አንተ ግን በቀላሉ ተስፋ እንዳቆርጥ። አንቺ ለገንዘብ ስትይ ነው መታረቅ ትፈልጋለህ። እኔ ግን ለፍቅር ይሰማ። አንዴ እሺ ብሎኝ ብቻ ቤቱ ልግባ እንጂ በጣም ብዙ ዋጋ ነው የማስከፍለው። እውነት ለመናገር መጀመሪያ አካባቢ የእውነት ፍቅር የያዘሽ መስሎኝ። ፍቅር የሚባለው ነገርማ እድሜ ላንተ ከውስጤ ንቅል ብሎ ጠፍቶልኛል። ወደ ቤትሽ ልመጣ። ምን ምን እያልክ ነው? ቆይ ዳግም፣ የልጅሽ አባት ልጅሽን ክዶሽ ነው አይደል? ምን አገባ? አርፈ ራስን ይወታት ኖርም እንዴ አሁን፣ ከጠገቤ ዞር በለኝ። ይቅርታ ከአንቺ ዘወር በል። የልጁ ነፍስ ያሳሰበኝ፣ በዛ ላይ ደግሞ ከጫካ ውስጥ ከወንዶች ጋር ታይታለች። ምን በቃ ተሲ እኔ ነገሩን አስተካክል እመጣለሁ። አንተ እዚህ ጠብቀኝ። ፈክ ተጣሪ ልጅ አንድ ነገር እንዳትሆንብኝ። ልጅቷ ግን እርዳታ የሚያስፈልጋት ይመስላል። እና ታዲያ አንተ ምን ቤት ነህ ኤርሚያ? አስተው እያልኩ እኮ ነው። ራሷን ልታጠፋ ስትል ደርሽ የላትም። ካላመንከኝ ደግሞ ያው ልትወጣቸው የነበሩ መድሃኒቶች ምን ወይ፣ እንዴት እንደዚህ ነገር ታስቢያለሽ? ቆይ፣ በአንተ ምክንያት ምን እንደሆንኩ ታውቃለህ አታውቅም። በአንተ ምክንያት ከምወደው አባቴ ጋር ተቆራረጡ። አንድ ቀን እኮ ይናገረኛል ብዬ የማልጠብቀት ባላታስ ነው። ከሷ ለአባቴ በረከቱ ነው። ቤቱን እንዲፈልግልሽ ሸደላላው ንግርዋል። ከዚህ በኋላ ያንተን ቤት ያንተን ገንዘብም አልፈልግም። ይሄን ያክል ካስጠለውክ በራሴ ለመኖር እሞክራለሁ። ያን ማድረግ አቃተኝ ግን በራሴ ይስማራለሁ። ስለዚህ ነው እዚህ ምድር ላይ ላንተ ምንም አላስፈልግህም። አምራን ተይ። ስለዚህ መሞቴን ነው የምፈልገው። አምራን

ናሆም አሁን ላይ አምራን ያለችው ነገር በጣም ያሳሰበው ይመስላል እና እሷ ቀን ላይ ያወራችውን ነገር ማታ በህልሙ እያየ ነው ማለት ነው። አምራን ቀን ላይ ተገናኝቶ ይቅርታ ካላደረክልኝና ወደ ቤት ካሉሰድከኝ ቤት እንድትከራይልኝና ለብቻ እንድታስቀምጠኝ አልፈልግም፣ ይቅርታን የማትቀበለኝ ከሆነ ራሴ ነው የማጠፋው ብላ ያን ነገር ቀን ነግራው ነበርና ይሄ ነገር ደግሞ የናሆም ጭንቅላት ውስጥ ትንሽ ስጋት ፈጥሯል ይመስላል። ያንን ነገር እሷ ያለችውን ነገር ቀን ያወራችውን ነገር ማታ በህልሙ እያየ ነው ማለት ነው። ይሄ ህልም ራሱ በጣም አስደንግጦታል። እየጮው ነበር ከህልሙ የተነሳው ማለት ነው። ምናልባት አሁን ላይ አይታወቅም፣ ይሄንን ህልም ካየ በኋላ ለአምራን ይቅርታ ሊያደርግላት ይችላል ማለት ነው። ያው እሱ አሁን ላይ የሚፈልገው ከአምራንም በላይ አሁን ላይ ልጁ ነው የሚፈልገው ይቅርታ ካላደረኩላት እና እሷ የምትለውን እሺ ብዬ ካልተቀበልኩ ምናልባት ልጄን ልትጎዳ ትችላለች ብሎ ስለሚያስብ ነው ማለት ነው። እንደውም ዛሬ ሲነግራት የነበረው እኔ አሁን ላይ ለአንቺ ምንም የፍቅር ቦታ የለኝም፣ ያንን ነገር ደግሞ አንቺ በራስሽ አተሽዋል ብሎ ከአሁን በኋላ በሱና በሷ አይነት ፍቅር እንደማይኖርና ያን ነገር ተስፋ እንዳታደርግ ነግሯታል ማለት ነው። ይሄ ነገር ደግሞ አምራንን በጣም አሳስቧታል። እሷ ያው የምትፈልገው ከሱ ፍቅርን ሳይሆን ገንዘብ እንደምትፈልገው የምትፈልገው ኤርሚያስም ይሄንን ነገር ነግሯታል። እሷም አረጋግጣለታለች። ፍቅር የሚባለውን ነገርማ እድሜ ላንተ፣ ለአንዴና ለመጨረሻ ጊዜ ልቤ ተዳፍኗል ብላ እዛ ጋ ናሆምን እንደማታፈቅረውና አሁንም ድረስ እሱ ለገንዘብና ለሀብቱ ብላ እንደምትፈልገው ለኤርሚያስም ነግረዋለች ማለት ነው። ከመጀመሪያኑም የነበረው የእሷ እቅድ ከናሆም ገንዘብ ወስዳ ሀብት ወስዳ ከኤርሚያስ ጋር ተጋብታ ለመኖር ነበር። ይሄ ነገር ደግሞ አልተሳካላትም። ናሆም ደግሞ እዚህ ጋር አምራን ደጋግማ ወደሱ እየመጣች ራሱ ይቅርታ ብትጠይቀውም ይሄንን ነገር ሊቀበላት አልቻለም። አንቺ እኔን የፈለግሽኝ ለሀብት፣ ለገንዘብ ነው ብሎ ያንን ነገር ነግሯታል ማለት ነው። እሱም ይሄ ነገር ስለታወቀው ይመስላል አሁን ላይ ለእሷ ምንም ይቅርታ ማድረግ እንደማይፈልግ ና ቤት ተከራይቼ ለብቻ አስቀምጥሻለሁ፣ ከዛም በኋላ ልጄን እዛ ትወልጅ ያለች ልጄን እፈልጓለሁ፣ አንቺን ግን መቼም ላይሽ አልፈልግም ብሎ እሷን ነግሯታል ማለት ነው። አምራን ደግሞ አሁን ላይ ለእሱም ለቤተሰቦቹም እያለች ለች ያለችው በቃ፣ እናንተ ቤት ተከራይታችሁልኝ ከዛም በኋላ እኔ ልጁን ወልዳለሁ፣ ልጁን ከወሰዳችሁ በኋላ እኔን ሜዳ ላይ ልትጥሉኝ ነው፣ ያ ነገር ደግሞ እንዲሆን አልፈልግም ብላ እሷ አሁንም የምትፈልገው ፍላጎቷ እዛ ቤት ገብታ ከዛ ቤት ደግሞ አንድ ክፍል ተሰጥቷት ቤተሰቡ እንዳለ እሷን ተንከባክቦ እናም ደግሞ ናሆምም እሷ አጠገብ ሆኖ ልጇን መውለድ ነው የምትፈልገው። ይሄ ነገር ደግሞ እንደማይሆን የናሆም ቤተሰቦችም ናሆምም ነግሯታል ማለት ነው። አምራን አሁን ላይ በጣም አጣብቂኝ ውስጥ የገባች ይመስላል። አሁን እሷ ለማድረግ ያሰበችው የመጨረሻ እርምጃዋ ራሴ ነው። ማጠፋው በሚለው ነው እዛ ጋር ናሆምን አስፈራርታ በዚህ ነገር ፈርቶ ይሄ ነገር ደግሞ አሳስቦት ወደ ቤቱ ካመጣኝ በሚለው ማለት ነው። ናሆም ደግሞ ይሄ ነገር ስላሳሰበው ነው እሷ ቀል ያለችውን ነገር ማታ ደግሞ በህልሙ ያየውና ምናልባት ከዚህ ህልሙ በኋላ ደግሞ አይታወቅም ይህን ነገር ልታደርግ ትችላለች አምራም ብሎ እሷ ያለችውን ነገር እሺ ብሎ ወደ ቤት ሊያመጣት ይችላል ማለት ነው። ሌላው ነገር ደግሞ የኑሐሚን ጉዳይ ነው። ስለ ኑሐሚን እርግዝና አምራን እዛ ቤት መታ ከተናገረች በኋላ በተለይ አባቷ ተሰማ በጣም ተቀይሟታል። እናም ለያት እንደማይፈልግና እሷ እሷ እንደውም ለሱ እርግማን እንደሆነች ዛሬ ነግሮ የኑሐሚን ልብ ሰብሯል። ማለት ነው እሷ ደግሞ ከአባቷ ያልጠበቀችውን ይሄንን ከባዱን ቃል መቼም ይናገረኛል ብላ ያልጠበቀችውን ቃል ዛሬ ተሰማ ጨክኖ ሲናገራት፣ አንቺ አሳፈርሽኝ፣ አንገቴን አስደፋሽኝ፣ አንቺ ለእኔ እርግማን ነሽ፣ ላይሽ አልፈልግም፣ ሸልፈልግም ከፊት ለፊቴ ጥፊ ሲላት ኑሐሚን ደግሞ እስካሁን ድረስ እዛ ቤት ያለችው ለተሰማ ብላ ነውና ከዛ ቤት እያለቀሰች ወጥታ ነበር ራሷ ላይ ራሷን ለማጥፋት መድኃኒት ወስዳ ህይወቷንና የእሷን ልጅም ለማጥፋት ያሰበችውና እዛ ጋ ልጇንም ይቅርታ ስትጠይቅ የነበሩ ማለት ነው ጊዜ ይቅር በልኝ ምንም ነገር ማድረግ አልችልም ብላ ከዚህ በላይ ስቃይ መቋቋም እንደማችልና የመጨረሻ ውሳኔዋ ራሷን ማጥፋት እንደሆነ ስታስብ የነበረው ማለት ነው። ግን ደግሞ ቢሆንም እሷ ራሷን ለማጥፋት መንገድ ላይ ቁጭ ብላ ክኒኒዎችን ስታዘጋጅ ሌላ ሀገር ተደብቆ ያለው የዝናሽ ልጅ ዳግም የሚባለው እዛ መንገድ ላይ አግኝቶ ህይወቷን አትርፏታል ማለት ነው። ዝናሽም ስትፈራ የነበረው ይሄንን ስለሆነ ልጇ ደውሎ አባቴ በእኔ ምክንያት እስር ቤት ገብቷል፣ እኔ ደግሞ እዛ ሌላ የማቆ ምንም ዘመድ ጓደኛ የለኝም፣ ስለዚህ መጥቼ አንቺ ጋር ልቆይ ሲላት ዝናች ዝናሽ ደግሞ ይሄ ነገር በጣም አስደንግጧታል። ለምን ለይኩን እሷ ሌላ ልጅ እንዳላ ከሌላ ሰው ልጅ እንዳላት ስለማያቅ እዚህ ጋ ደግሞ ልጄ ዳግም ከመጣ እዚህ ጋ ያለው ትዳሪ ሊበላሽ ይችላል የሚለው ነገር ስላሳሰባት ነው። ልጁ ደጋግሞ እንዳይመጣ ስትነግረው እየነበረው ማለት ነው። ሌላ ነገር ደግሞ እሷን ያሳሰባት ይሄንን ሚስጢር የምታውቀው ከዛ ቤት ብቸኛ ኑሐሚን ነች። ለዛም ነው እሷ አሁን ላይ ከኑሐሚን ጋር ሌላ ነገር ውስጥ መግባት ሳትፈልግ ነገሮችን ሁሉ ዝም ብላ ስትከታተል እየነበረው ማለት ነው። እዚህ ጋር ኑሐሚንን ከዚህ በፊት እንደምታደርገው መጥፎ መጥፎ ነገሮችን ብትናገራት እናም ደግሞ አባት ራሱ የሆነ ነገር ብታደርግ ብታመናጭ፣ ከዚህ በፊት እያንቋሸሸች እንደምትናገራቸው ብትናገራቸው እዚህ ጋር የኔ ሚስጥር አውጥታ ትናገርብኛለች የሚለው ነገር ስላስፈራት አሁን ላይ ተሰማንም ኑሐሚንንም ምንም ነገር እያለቻቸው አይደለም። እዚህ ጋር ደግሞ ልጁ መጣው ቤቱን አውቃለሁ የእንጀራ አባቴ በጣም ታዋቂ ሀብታም ስለሆነ ቤቱን ለማግኘት ያን ያክል ከባድ አይደለም ብሎ እየነገራት ነው። ይሄ ነገር ደግሞ ዝናሽም በጣም አሳስቧታል። እዛ ቤት ከመጣ ከለይሁን ጋር ያለው ነገር ይበላሽብኛል፣ ትዳሬ ይበትናል የሚለው ነገር ስላሳሰባት ማለት ማለት ነው። ኑሐሚንም ከዚህ በፊት ለዝናሽ እንዳልቻት ዝናሽውን በዚህ ልክ ስለ ዳግም ነገር የፈራችው ትዳራ ላይ ማቅጣ የወለደችው ልጅ ስለሆነ ነው ማለት ነው። ልጁን ደግሞ ዛሬ ስናየው የናሆም ታናሽ ነው። ያ ማለት እሷ የናሆም ታናሽ ኤሚን ሳንቶልዳት፣ ወይ ደግሞ ለይኩ ለስራ ሌላ ሀገር ሄዶ ባለበት ሰዓት ነው ከሌላ ሰው ጋር ለይኩል ላይ ማቅጣ ይሄ ልጅ የወለደችውና እናም ደግሞ ይሄ ነገር ሚስጥሮ ነው ተዳፍኖ እንዲቀር እየፈለገችው ማለት ነው። ዳግም ደግሞ አሁን እሷን እያላት ያለው እኔ ሌላ ቦታ ሌላ የሚሄደበት ቦታ ስላሌለኝ አንቺ የምታደረጊ የጓደኛ ልጅ ነው ብለ ንገሪያቸው ያኔ ደግሞ ኔ ዝም ብዬ መጣለው እንደ ጓደኛሽ ልጅ ሆኜ እያላት ነው። ዝናሽ ደግሞ አሁንም ይሄ ነገር አላሳሰባትም ያው አደጋ አለው ብላ ስላሰበች ልጁ ደግሞ ሌላ ቦታ መሄጃ ስላሌለኝ እዛው ቤት እመጣ አለው ብሏታል ማለት ነው። ይሄ ነው አሁን ላይ ለዝናሽ ሌላ ጭንቀት ፈጥሮ ደጋግማ ስልክ እየደወለችለት ያለችው ማለት ነው። ምናልባት አይታወቅም እዚህ ጋር አሁን እዛ ቤት ሳይመጣ ወይ ሌላ ቦታ አስቀምጣለው ወይ ደግሞ ናሆም አምራን እንደሚላት ቤት ተከራይቼ ለብቻ አስቀምጣለሁ እንጂ እዚህ ቤት አትምጣ ልትለው ትችላለች ማለት ነው። ለምን ያ ነገር አደጋ ስላለው ሌይኩን የሷ ሚስጥር ከሰማ ምናልባት ከሱ ጋር እንጣላለን ብላ ስለምትፈራ ማለት ነው። ዝናሽ አሁን እንደውም ሰምታ ከሌይኩን ጋር እንዴት እንደዚህ ታደርጋለህ ብላ እየጠየቀችው ያለችው ሌይኩን ለማድረግ ያሰበው ተሰማንና ኑሐሚን እሷ እዛ ቤት ማየት አትፈልግም። እነሱ ከዛ ቤት እንዲወጡላት ትፈልጋለች። እሱ ደግሞ እዚ ጋር ለማድረግ ያሰበው ተሰማ ጓደኛዬ ነው ከጓደኛዬም በላይ እንደ ወንድሜ የማየው ሰው ነው፣ ትልቅ ውለታ ውሎልኛል፣ ከዚህ በፊት ከአደጋ አድኖኛል፣ ስለዚህ እኔም ደግሞ የእሱን ውለታ መቼም ከፍዬ አልጨርስም በሚለው ነው እስከዛሬ ሲያስታምመው የነበረው ማለት ነው አሁን ደግሞ ለማድረግ ያሰበው ለሁለታችሁም ቤት እገዛላችኋለሁ ብሎ ያንን ነገር ለተሰማ ሲነግረው ኤደን ደግሞ ይሄንን ሚስጥር ሰምታ ነበርና እዛ ቤት ለመቆያ ይሆነኛል ይሄንን ሚስጥር ለዝናሽ ከነገርኳት እዛ ቤት ታቆየኛለች አታባርኝም በሚለው ይሄንን ነገር አሳልፋ ለዝናሽ ነግራ ነበርና ዝናሽ ደግሞ ይሄንን ነገር ተሰማን እንዴት እንዲታረጋለ ለምንድን ነው እሱ የቤተሰቡን ብር በትነ የምትጨርሰው ብላ ለተሰማ ብትነግረውም ተሰማ ደግሞ የፈለግኩትን ነገር ማድረግ እችላለሁ ማንም ሰው አያስቆመኝም ብላ ነግረዋለች ማለት ነው ዝናሽ ግን እዚህ ጋር አሁን ያለ ገና ለገና አንድ ሚስጢሬን አወቀች ብዬማ ቤተሰቤ ሲበተን ቤተሰቤ ላይ አደጋ ሲመጣ ቁጭ ብዬ አልመለከትም ብላ ነበር። እንደውም ከተሰማ ጋር ሳሎን ቁጭ ብላ ስታወራ የነበረውን ተነስታ ወደ ውስጥ የገባችው እዚህ ጋር ምን ልታደርግ እንዳሰበች አይታወቅም። ምናልባት ልታደርግ የምትችለው ኤደን እንደ መከረቻት ልታደርግም ትችላለች ማለት ነው። ኤደን ደግሞ ኑሐሚን ራሷ ልታጠፋ እንደሆነ ተሰማና ለይኩን የነሱ ክፍል ሆኖ ሲያወሩ ሰምታለች። ይሄንን ነገር ደግሞ ሄዳ ለዝናሽ ስታወራ ዝናሽ ደግሞ ምናልባት እኮ እቺ ልጅ እውነታውን ሊሆን ይችላል ይሄንን ሚስጢሬን አውጥታ ለአንድ ሰው ትናገርና ህይወቷን የማጠፋት ብላ ያን ነገር ከራሷ ጋር ስታወራ ነበርና እዚህ ጋ ደግሞ ምናልባት ለይኩል ለነሱ ቤት ሳይገዛ ቀደም ብላ ለምን ከዚህ ሁሉ እሷን እንደዚህ አጥፍቼ ወይም ደግሞ እንደዚህ አድርጌ አደጋ ድርሼባት ቤት ይገዛል የሚለውን ነገር አላስቀርም ብላ ያን ነገር ልታስብም ትችላለች ማለት ነው። ኤደን ደግሞ እዛ ቤት ከዚህ በፊት የነበረችው ለዝናሽ አንዳንድ ሚስጥሮችን ለማቀበልና ወሬ ከእሷ ጋር ለማውራት ነበር የቆየችው። ና አሁን ደግሞ ዝናሽ ከዚህ በላይ ምንም አጠቅመኝም፣ ስለዚህ ኑሐሚን አታስቸግረኝም፣ ሚስጥሬንም አታወጣም በሚለው ነው እዚ ጋር ኤደንን ከዚህ በላይ አታስፈልግኝም ያገኘም ስለዚህ ቀጥ ብለሽ ከዚህ ቤት ውጪ ልኝ ብላት የነበረችው ማለት ነው። ኤደን ደግሞ እዛ ቤት ለመቆየት ብዙ ነገር እያደረገች ነው የነተሰማ ክፍል በር ስር ቆማ አንዳንድ ነሱ የሚያወሩት ሚስጥሮችን እያዳመጠች ምናልባት እዚህ ቤት ለመቆየት ይሆነኛል። ዝናሽ ደግሞ ራርታልኝ በቃ እንደዛ ከሆነ እዚህ ቤት ቆይ ትለኛለች በሚለው አንዳንድ ነገሮችን ለሷ አሳልፋ እየነገረች ነው ማለት ነው። ዝናሽ ቢሆንም ግን እሷ የምታመጣላትን ወሬ የተሰማና አሁን ከዚህ ቤት ውጪ ልኝ ትላታለች ማለት ነው። ኤደን ደግሞ ከዛ ቤት ከወጣች ሌላ መጠለያ የላትም ወይ ደግሞ የገንዘብ ችግር እንደሚያጋጥማ ስለምታውቅ ነው ከዛ ቤት ማውጣት የሚለውን ሀሳብ ልትቀበል ያልቻለችው ማለት ነው። አሁን ደግሞ በስተመጨረሻ እሷ ለዝናች በነገረቻት ሀሳብ ኑሐሚን እኮ ራሷን ልታጠፋ ብላ ነው ትታ የመጣችው እንዴት እንደተወች አላውቅም ብላ እዛ ጋ ኑሐሚንም ማጥፋት እንደሚፈልጉ ወይ ደግሞ እሷንም መግደል እንደሚፈልጉ ስትነግራ ዝናች ራሱ ይሄ ነገር አስገርሟታል። እንዴት ነው እህትሽን እንግደል ልትይ ነው ወይስ ምን ልትይ ነው ብላ